በአጠቃላይ በህልም ቁልፍን ማየት አዲስ እድል፣ አዲስ ጅማሮ፣ ሽግግርን ብዙ ዕውቀት ማግኘትን እንዲሁም ትልቅ ተስፋ በፊታችን መኖሩን የሚያመላክት የህልም ፍቺ ነው። በህልም ቁልፍን ማለም ብዙ ዕውቀቶችን እንዲሁም ወደ እኛ እየመጡ ያሉ መጥፎም ሆነ ጥሩ እድሎችን ወይንም ደግሞ ካለንበት እንዲሁም ካሳለፍነው ችግር መላቀቂያ መንገድ ማግኘትን የሚያመላክት የህልም ፍቺ ነው። ለምሳሌ አንድ ሰው በህልሙ የቢሮ ቁልፎችን ጠፍቶበት ሲያገኝ ወይም በእጃችን ላይ ይዘን ከተመለከትን ስኬትን ወይንም ደግሞ የመልካም እድል መከፈትን ያመላክታል። ከዚሁ ጋር ተያይዞ ይህ የቢሮ ቁልፍ ተሰብሮ ወይንም ጠፍቶብን ስናጣው ከተመለከተን የስራ አለመሳካትን እንዲሁም ደግሞ በስራችን ላይ ሊያጋጥሙን የሚችሉ ቀላልም ሆነ ከባድ ችግሮችን የሚያመላክት የህልም ፍቺ ነው። በአጠቃላይ በህልም ቁልፍን ማየት የመልካምም ሆነ የጥሩ ነገር ተምሳሌ ተደርጎ ሊወሰድ ይችላል። ነገር ግን ሁሉም የሚወሰነው እንዳየነው የህልም አግባብና አሁን ላይ እነኛ እንዳለንበት ሁኔታ ነው። ሰላም ውድና የተከበራችሁ የድሪም ቲዩብ ቤተሰቦች፣ እንዴት ናችሁ? ያው እንደጠፋው አውቃለሁ ትንሽ ማስተካከል የነበረብኝ ነገር ስለነበር ነው። እንደተለመደው ከዚህ በኋላ በተከታታይ የህልም ፍቺዎችን ከሃይማኖትም ሆነ ከሳይኮሎጂ አንጻር የምና ይሆናል። በዛሬው ቪዲዮ ቁልፍም በህልም ማየት ፍቹ ምን እንደሚሆን ዘርዘር ባለ ሁኔታ የምና ይሆናል። ቪዲዮን ላይክ በማድረግ እንድጀምሩ ስል ባክሮት እየጠየኩኝ፣ እንዲሁም እንዲፈታላችሁ የምትፈልጉት የህልም ፍቺ ካለ ኮመንት ሴክሽን ላይ እንድታስቀምጡልኝ ስል ብትህትና ጠይቃለሁ። አንድ ወንድ ልጅ ብዙ ቁልፎችን በህልም ዓለም ይዞ ካለመ የሚያገኘውን ስልጣን፣ ክብር እንዲሁም ደግሞ በሰዎች ዘንድ ያለውን ተወዳጅነት የሚያሳይ ህልም ፍቺ ነው። አንድ ወንድ ልጅ የተዘጋ በርም በህልሙ በቁል ሲከፍት ካለመ በጠላቶቹ ላይ ያለውን ድል እንዲሁም ከዚህ ጋር ተያይዞ ይህን የተዘጋ በር ጓደኛው ሲከፍትለት በህልም ዓለም ካየ ወይም ከተመለከተ ይህ ከዛ ሲከፍትለት ካየ ጓደኛው ጋር ያለውን ቅርበት እንዲሁም ደግሞ በመሃላቸው ያለውን መተሳሰብና መደጋገፍ የሚያመላክት የህልም ፍቺ ነው። በእውኑ ዓለም ችግሮችን ወይም ችግር ላይ ያለ ሰው በህልሙ በቁልፍ የተዘጋ በርን ሲከፍት ካለመ ይህ ህልም የሚያመላክተው በቅርቡ አሁን ካለበት ችግር ወይንም ደግሞ ስቃይ ማብቂያ ጊዜ መድረሱን ወይም መቃረቡን የሚያመላክት የህልም ፍቺ ነው። አንድ ያላገባች ሴት ወይንም ደግሞ ሲንግል ሴት በህልሟ የራሷን የቤት ቁልፍ ሌላ ሰው ይዞት ወይንም ደግሞ ሲከፍትላት ከተመለከተች በቅርቡ ፍቅረኛ እንደምትይዝ ወይም ፍቅረኛ እንደሚኖራት የሚያመለክት የህልም ፍቺ ነው። ከዚሁ ጋር ተያይዞም ይህን ህልም ያየችው ህልመኛ ፍቅረኛ ከነበራት በቅርቡ ወደ ትዳር መግባቷን የሚያመለክት የህልም ፍቺ ነው። አንድ ያላገባች ሴት በህልሟ የተሰበረ ቁልፍን ከተመለከተች በሰዎች ዘንድ ያላትን ተቀባይነት ዝቅ ማለቱ ወይንም ደግሞ በሰዎች ዘንድ ያላት ግንኙነት መቀነሱን የሚያመለክት የህልም ፍቺ ነው። አንዲት ነጠላ ወይንም ያላገባች ሴት በህልሟ በትምህርት ቤት ውስጥ እየተማረች ስትከፍት ከተመለከተች ይህ ህልም የሚያመላክተው ወደፊት የሚያጋጥማትን እድሎች ወይንም ክስተቶች የሚያመላክት የህልም ፍቺ ነው። አንዲት ባለትዳር ሴት በህልሟ ቁልፍን ካለመች የቤቷን ማለትም የትዳሯን ሁኔታ ይወክላል። ከዚሁ ጋርም ተያይዞ ይህችው ባለትዳር ሴት ቁልፉን ስታገኝ ከተመለከተች በቅርቡ ጽንስ እንደምትጸንስም ያመላክታል። በተቃራኒም ይህችው ባለትዳር ሴት የቤቷ ቁልፍ ጠፍቶባት እንዲሁም የቤቷን ማለትም የትዳሯን ሁኔታ ይወክላል። ከዚሁ ጋርም ተያይዞ ይህችው ባለትዳር ሴት ቁልፏን ስታገኝ ከተመለከተች በቅርቡ ፅንስ እንደምትፀንስ ያመለክታል። በተቃራኒም ይህችው ባለትዳር ሴት የቤቷ ቁልፍ ጠፍቶባት እንዲሁም ፈልጋ ስታጣው ከተመለከተች ይህ የሚያመላክተው በትዳሯ መካከል የሚፈጠረውን ችግር ወይንም ግጭት እንደሚፈጠር ያመለክታል። እንዲሁም ይህንን ያየች ህልመኛ ቆም ብላ ትዳሯን ማየት እንዳለባት ወይንም እንደሚኖርባት ያመላክታል። በህልማችን ብዙ የቤት ቁልፎችን ይዘን ከተመለከትን በማንኛውም ሁኔታ ውስጥ መግባትና መውጣት መቻላችንን ያመለክታል። በአጠቃላይ የቤት ቁልፎችን መመልከት የመጠለያ የደህንነት እና የጥበቃ ምልክቶች ተደርገው ይወሰዳሉ። በህልማችን የቁልፍ ቀዳዳን ወይንም ማስገቢያን ከተመለከትን ይህ የሚያመላክተው በዙሪያችን የኛ የሆኑ ትልቅ ሚስጥር በዙሪያችን መኖሩን የሚያመላክት የህልም ፍቺ ነው። አንድ የታመመ ሰው በህልሙ ቁልፍን ፈልጎ ሲያገኝ ከተመለከተ ይህ የሚያመላክተው በቅርቡ ካለበት ህመም ወይንም ችግር እንደሚያገግም ነው። ለዛሬ ይዤ የመጣሁት ቪዲዮ ይህንን ይመስላል። እስከ ቪዲዮ መጨረሻ ስለተከታተላችሁኝ አመሰግናለሁ። በቀጣይ ደግሞ እንዲፈታላችሁ የጠየቃችሁን የህልም ፍቺዎች ይዤ የምገኝ ይሆናል። በቀጣይ ቪዲዮ ስንገናኝ ቸር ቆዩልኝ።